ሰላም አለይኩም ረሕመቱላሂ ወበረካቱ ውድ የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት አላችሁ? ደህና ናችሁ? ደህና ናችሁ? አልሐምዱሊላህ እናንተስ እንዴት እንዴት እንዴት አላችሁ? ደህና ናችሁ? ከኛ ጋር ሁሉ ነገር ሰላም ነው። አልሐምዱሊላህ የመዳም ቅመሞች እንዴት ይዛችኋል? የመዳም ስራ አላህ እንግዲህ ያው ዛሬ ሶስተኛ የታረፍኩ ማለት ነው። አልሐምዱሊላህ ግን ወላሂ አረፍ የምንለው ያው ከሰው ቤት መጽዳታችንን ነው እንጂ አገራችንም ላይ ብንሆን እረፍት የለም። ሾርባ እንሰራለን። እንደገና ደግሞ ሌሎች ሌሎች ምግቦችን እንሰራለን። እንደው ትንሽ የሚቀንስልን ያው ማኤኑ ነው ማኤኑ ማለት ነው የምናጣጥበው ነገር፣ ያ ትንሽ ይቀንስልን እንደሁ እንጂ ሀገራችን ላይ እኮ ስንደፋ ነው የምንለው። እኔ አሁን ወላሂ ብዙም እንደዚህ ቤተሰብ ብዛት የለብኛው እንደምታቆና፣ ግን ተሰራ ነው ሞለው ማለት ነውና፣ ብቻ አልሐምዱሊላ ለበጎ ነው ማለት ነውና፣ እንኳን ከአመት አመቱ ያደርሰን እንጂ ችግር የለውም። አላህ እናንተን የሚያበርታችሁ። እስኪ ማሜ ሰላም ሰላም ይበላችሁና፣ ዛሬ ደግሞ ትልቃችን እንደመተንበታል ማለት ነው። አነጋጋሪው ፕራንክ አነጋጋሪው ጎረቤቱንም ዘመዱንም እውነት ያስመሰለው ፕራንክ ማለት ነው። ዛሬ እንግዲህ ይፋ እናወጣዋለን ማለት ነው። እሺ፣ ሰላም አሌኩም ተከበራችሁ፣ የዩትብ ቻናል ተከታዮቻችን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንዴት ነው ጾሙ ውስጥ እንደዚህ ያደረጋችሁ ነው ስራው ጋር ከቀማጠቡ ጋር ከእንዴት ነው በተለይ እዚህ ሲበሉ ያደሩበት እና በቃ ምን ድብድብ የያዙበት ይመስላል እና ዕቃው እንዴት እያደረጋችሁ ነው? እየታያችሁ ነው ወይስ ምን እየዘለቃችሁት ነው? እና አላህ ስራችሁን ቀለል ያድርግላችሁ ማለት ነው። ጽሞ ከጽሞ ምን ያድርገን እንግዲህ። አሁን ለራሱ ትንሽ ፈጣፍጥረን ተራዊ ሰግደን የመጣ ነው። ትንሽ ድካም አለ። ቢሆንም እናንተ ጋር እየተጨዋወትን እናሳልፈዋለን ማለት ነው። እንግዲህ ሰሞኑ አነጋጋሪ የሆነው እናቴን እርጉዝ ናይ ብላ በሰራችው ቪዲዮ እንግዲህ ብዙ ተነጋግሮትበታል። ጎረቤትም ተሰማምቶ ዘመድ አዝማዱም ከዚህ ሰምቷል። በጣም ይከታተልናል ብለን አላሰብም ነበረ ያው እንግዲህ ከኢትዮጵያም ዘመዶቻችን፣ ጓደኞቻችን ሁሉም ስለሚመለከቱን ያው መዋሸት አልቻልንም። እናንተንም ሰርፕራይዝ ማድረግ አልቻልንም ማለት ነው። ምክንያቱም አብዛኛውን እያወጡብና ያሉት እና እንግዲህ ምንድን የተፈጠረው የሚባለውን ከዛው ከእናት እንሰማለን። አብራችሁን ቆዩ ማለት ነው። ላይክ ሼር፣ ሰብስክራይ እያደረጋችሁ ይህም ቪዲዮ እንዲደርስልን ደግሞ ላይክ ስለሚያስፈልግ ላይክ እንዳይረሳ ላይክ አሁኑ አድርጉት እና ለፉት ማለት ነው። አዎ ላይክ ሼር አድርጉ ሰብስክራይብ እያላደርጋችሁ አድርጋችሁ ካላችሁ ሰብስክራይብ አድርጉ። ያው እንግዲህ እኛም ቤተሰብ መቀላቀል የፈለጋችሁ ማለት ነው ቁጥራችን መጀመሪያ ኮሜንት ላይ እንድትለመደው እናስቀምጥላችኋለን እና ላይክ ሼር ለጓደኞቻችሁ እያደረጋችሁ ቤተሰቡ ሁኑ ማለት ነው። አነጋጋሪው ፕራንክ መሰላችሁ፣ እኔ ነፍሰ ጡር አይደለሁም ማለት ነው። ግን ምን ወላሂ ነው የምላችሁ፣ እህቴ አለች እራሱ እህቴ እናቴ ልጅ አንድ ናት እሷው ራሱ ለእናቴ እንደው ፋጡማ እኮ ነፍሰ ጦር ናት ምናምን የሆነ ባልትና ሳዘጋጅ ማለት ነው። በርበሬ ሽሮ ምናምን ባልትና ሳዘጋጅ ሽው እንዳይላት ለምንድን ነው እንደዚህ የምትሰራው ምናምን ነገር ያለች ለእናቴ ራሱ ትናገራለች ማለት ነው። እሷ ራሱ እኔም ሳረግዝ መጀመሪያ እንደቀረብኝ መጀመሪያ ወር ነው የምነግራት ታውቃለች ማለት ነው። ግን ይሄን ያክል ደብቅያት እንዴት ታረግዛሌ ብላ ታስባለች። እንደገና ደግሞ እኔ የሶስት ዓመቱን እንትኑን አስቀብሬ ያለሁ ማለት ነው። እና አስቀብሬ እያየች ሳላስወጣ ማስወጣትን ሳልነግራት እንዴት አርግዛል ብላ ማመን ቻለች? እኔ በጣም ገረመኝ ማለት ነው። እንደገና ደግሞ ቁርብ ጎረቤት ቼ፣ እነሱ ራሱ የሆነ በርበሬ እንደዚሁ በርበሬ የሆነ ስንደላለስ አረሽ እንዳይለሽ አንቺ ብዙ የምታውቂ ሰው አይደለሽም ወይ በጣም ትለኛለች። ዛን ጎረቤት የነበረችና ትናንትና እንዲህ ስለ አንቺ ልዩነት ማንቸም አንቺ ማምነሻል እንዴ? ይህ እኮ ፕራንክ ነው። እኔ ማለትም ይህን ለመስራት ያነሳሳኝ ነገር ምን መሰላችሁ? ኮሜንት ላይ ይህን ሹራብ ለብሽ ነበርና ማለትም አንዳንድ ጊዜ ያው አጭር ቢጃማዎች ስለብስ ከላይ ዝም ብዬ ለበስ አድርጋለሁ፣ እና ይህን ስለብስ እኔ ከታይ ቢጃማ ስለሆነ የሆነ ነፋ ብሎ አልመሰለኝ ወደ እና አርግዘሻል፣ በይ ምናምን የሚባል ብዙ ኮሜንቶች ይሳይ እንዴ። ይህን ነገር ለምን ኮሜንት ወደ ይህን ኮሜንት ለምን ወደ ፕራንክ አልቀይረውም ብዬ ነው ፕራንክ ያደረግኳቸው ማለት ነው። እና ያው እርግዝናው የለም፣ ኢንሻላህ ለወደፊት ግን ባቢ አሁን እየጠባ ነው። ጠንከር ይበልልኝና፣ ከዛ በኋላ ግን አሰባለኝ ኢንሻላ ለልጆቼ እህት፣ አላህ ደግሞ ኢንሻላ ቢሰጥን ወልድላቸዋለሁኝ ማለት ነው። እና ይሄ ግን ፕራንክ ነው። የለኝም ብዙዎቹ፣ አረ ሆድሽ እንደዚ ነው ሆድሽ እንደዚ ይሉኛል። አንደኛ ያለባበሴ ነው መሰለኝ ሁለተኛ ደግሞ ሆዴ በእርግጥ ጎርጫ አለኝ እዛ ሁኜም እንዲያውም በጣም ነበረ የሚያስፈራራው ሆዴ ማለት ነው ጎርጭ እንጃ ውፍረት የሆነ ነገር ውፍረት ሲጨምር ጎርጭ ነው የሚሄደው ቀድሞኝ ማለት ነው እና አሁን ላይ ደግሞ በአብዛኛው እንደህ እየነፋኝ ያለው ይሄ ሶስት ዓመት ምንድነው የሚባል ነገር በጣም ይከብዳል መከላከያው ማለት ነው እሱ በጣም የሚያስጠላ ነገር ነው ወላሂ እንጃ ለወላዶች ባይመከር ማለት ነው ማለትም ብዙ ጤና አይሰጥም። በጣም ሆድ ይነፋል፣ ማስትሬሽን ያቆራርጣል እና በጣም ነው የሚያስጠላው ማለት ነው። አላህ ላለነት ግን ወለድ ወለድ ወለድ አድርጎ ጀዛኔዎች ማለት ነው። ጀዛኔዎች እንግዲህ በአመት ሁለት ልጅ ነው የሚወልዱት። እና እንደነሱ ወለድ ወለድ አድርጎ ማሳደግ ይሻላል እንጂ እንደዚህ እንደዚህ አይነቱ ለበሽታ ያጋልጣል ማለት ነው። ይሄ መከላከያ ነገር እኔ ብዙም አይመቸኝም። እና እንግዲህ ለወደፊቱ ነው እንጂ አሁኑ ያው ነፍሰጡር አይደለሁም ማለት ነው። እህቶቼ ያው እንግዲህ ምናልባት ብዙዎቹ አምናችሁኛል ነፍሰጡር እንደሆንኩኝ በኮሜንትም ፋጥማዬ ምች እንዳይመታች ምናምን ትል ያላችሁ የባለፈው ራስ ባልትና ስንፖዝት ማለት ነው። እና እኔ እንደዚህ አይነት ቢኖር በሰው ነው ማሰራው እያየሁኝ። አሁን ላይ ደግሞ እድሜ ስጠን እንጂ አልሐምዱሊላህ፣ ብዙ ነገር እያየን ነው ወላሂ። በርበሬም በወፍጮ ቤት ነው የሚደለዘው እያያችሁት ነው ቤቴ ምናልባት ቤት ምስላችሁ ነበር መሰለኝ። እና ብዙዎቻችሁ ስንት ገዝተሽ ሆኖ ማሽኑን እኛ እንፈልጋለን እያላችሁ ብዙ ኮሚንት አይቻለሁኝ። እኔ አይደለሁም ወፍጮ ቤት ውስጥ ወፍጮ ቤት ማለትም ባለ ሀብቶች ናቸው ይሄንን የገዙት እንጂ እኔ አልገዛሁትም ማለት ነው። ይሄንን እና ይዤ ሂጄ ነው እዛ፣ ኪራይ ነው። እኔ እንትን ያልኩት ያስደለስኩት እንጂ እኔ ማሽኑ የለኝም። እንሻላህ ግን አላህ ካለ ቤት ያዘጋጅቼ ባልትናው የሚጧጧፍ ላይ ከሆነ እና የሚቀጥል ከሆነ ቤት ያዘጋጅቼ ኢንሻአላህ ያንን መሳሪያውን ከአላህ ጋር ልሰራው እችላለሁ ማለት ነው። እና እስኪ መድረኩ ነው ይዣዋለኝ። አሁን ደግሞ ዲማሚ ነው እና ችግር የለውም። ያዋሸቻችሁ ሰራ አይንተሳ አንሰራሽ እና ፕራንክ ተደርጋችኋል አይደል? ቢሆንም እንግዲህ ባለፈው በሆነ ሰዓት ያነሳስታት ያው ከእናንተው ነው የተነሳሳ ነው ማለት ነው። ምክንያቱም አይዲያ የፈጠራችሁ ማለት ወፍራኑ ስለብሳ ነበረ። ፋጡሚያ አድግዛለች፣ እኛ ከሸቃላ ሳንወጣ ፋጡሚያ አድግዛለች። ማሻላህ በሰላም ይገላግልሽ ምናምን ምናምን ብላችኋል፣ መጀመሪያ ማለት ነው ቪዲዮ ሳንሰራ በፊት እና ያንን ስሰማ ያው እንግዲህ እስኪ በዛው እንጨምርበት ብለን ፋጡሚያ ያድግዝናብት ብለን ፕራንክ አድርገናል። ያው እንግዲህ ያ ነገር የለም ማለት ነው። ኖርማሊ ነው እና እንግዲህ፣ ሀገራችንን ሰላም ያርግልን። ሰሞኑን በተለይ የኢትዮጵያን ሕዝብ ያነቃነቀ እፎ የሚባል ሰው በእስልምና እና በክርስትና ታያችሁት፣ በተለይ ብዙ በጣም ብዙ ሕዝብ በሚሊየን ከኢትዮጵያ ከውጭ አልፎ ሌሎች ሀገሮች እየደረሰ እስልምናና ክርስትናን ሃይማኖትን እያገጫጨ ያለው ይሄን ነገር ያው ዝም አይባልም። ሁላችሁም ክርስቲያኖች የምትከታተሉን፣ እስላሞችም የምትከታተሉን ካላችሁ ማለት በቃ ይሄ ነገር አንድ ሰው ለመመስ ለመታወቅ ሲል በነቢዩ መሐመድ ብዙ ነገር አለና እና ያን ነገር ብዙ ተነጋግሮበታል። ተረጋጉ። አንድ ሰው ምንም ወሬ የሚሰማ አንድ ሰው ህዝብ ሊያቀኝ ይችላል። ልበላበት ይችላለው ገንዘብ ይሆናል ስራ ሲያጣ አንድ ሰው ዋሽቶ የሚነሳው እና ያን ነገር ይዛችሁ አብራችሁ ሁላችሁን ገደል ባትገቡ ባይነኝ እና ይህን ቪዲዮ ደግሞ አድርሱልኝ እና ሁላችንም እንግዲህ ሀገራችን ሰላም ያድርግልን። ደግሞ ሰላሙ አለቀ ሲባል ደግሞ አሁን ደግሞ በነገር በኢትዮጵያ ልትበጣበጥ እየተነሳ ነው እና ሀገራችንን ከነገር ይጠብቅልን ማለት ነው። ምክንያቱም ሀገር ተለለ መስራት አይቻልም መተንፈስም አይቻልም። በቃ ባለፈው ከአራት ዓመት በፊት ትግሬና ኢትዮጵያ በተደረገ ጦርነት ብዙ ተሳድና እናንተም ብዙ ቤተሰቦቻችሁን ያጣችሁ አላችሁ በጦርነት እና ያጣችው አባቷን በጦርነት ነው። እና ሀገራችን የሚያስፈልጋት ሰላም እንጂ ነገር አይደለም ማለት ነው ነገር ያው ጦርነት ነው እንጂ የሚያመጣው ምንም የሚያመጣው ነገር የለም ማለት ነው። ይህን ለማለት ነው። እንዳይረዝምባችሁ እንግዲህ ፍራንኩም ይህን ይመስላል። አሳብ አስተያየታችሁን ኮመንት ላይ ጻፉልን። በነገራችን ላይ ተስማምቷት ይሆን ምናም ይሆን አይደለም? ያው ቦርጭ ትንሽ ገፋ ስላለ በዛው እና ለዛ ነው በዛው እና በዛው ላይ ተነሳስተን ነው ማለት ነው። እናም ጭምሪን ካለች ጨምርላችሁና ከዚሁ እንሰናበታችኋለን። እናመሰግናለን። ቀጣይ ቪዲዮ እንገናኛለን። ቀስታ የሆነ ባዛር አዘጋጅታለች እና እቃ ቤት የባህር ዳር እሺ እና እውነቱ ነው አሁን ይሄ ሃይማኖት በሃይማኖት የሚያባሉትን ሰዎች ማለት ነው ብዙዎቻችን ባንገፋፋቸው ጥሩ ነው። አሁን ማለትም እሱ ክርስቲያን ሆኖ እስላምን ሲሰርብ ክርስቲያኖች ምናልባት ደስ የሚላችሁ ከሆነ ይሄ በጣም የሚያስጠላ ነገር ነው። ለምን የነሱን የእኛንስ ሃይማኖት ቢነኩብን እንዴት ነው የምንሆነው? ለምን እኛም እኮ ይህን ያክል እንናድድ ያለን ብላችሁ ማሰብ አለባችሁ። ደግሞ እስላም መሆናት ብዙ ክርስቲያን ጓደኞች አሉን። ክርስቲያን ሆናችሁ ደግሞ ብዙ እስላም ጓደኛ ያላችሁ አብራችሁ የምትበሉት አብራችሁ የምትጠጡት በስጋ ብቻ የምትለያዩባቸው ጓደኞች አሉ። አብራችሁ ያደራችሁ፣ አብራችሁ ያዋላችሁ፣ አብራችሁ ብዙ ላይፍ የምታሳልፋ አላችሁ። እና እነዛን እነዛ መንካት ማለት ነው እንግዲህ። አንድ ሰው ሲነካ ያኔ ሶሻል ሚዲያ ላይ ያለውን ሰው ሳይሆን ማየት ያለባችሁ ከጎናችሁ ከጀርባችሁ ያለውን ክርስቲያን ጓደኛችሁን ወይም እስላም ጓደኛችሁን ነው ማየት ያለባችሁ እንጂ ክርስቲያን ሲሳደብ እሰይ ልልልት አላችሁ። እስላሞች ክርስቲያኖች ደግሞ ክርስቲያን ሲሰደብ እስላሞች ተተደሳችሁ። እስላም ሲሰደብ ክርስቲያኖች ተተደሳችሁ። ይሄ ተያይዞ ገደር ነው እና ጦር አይደለም። ሁላችንም ይሄንን በሃይማኖት፣ ገብቱ የሚሳደበውን ሰው እስላምም ሆኖ ክርስቲያንን የሚሳደብ ከሆነ አፉን ማለት አለባችሁ። ክርስቲያንም ሆኖ ደግሞ እስላምን የሚሳደብ ከሆነ አፉን ማለት አለባችሁ። ለምን ሀገር የጋራ ነው። ሃይማኖት የግል ነው ይባላል። አንድ ሰው ደግሞ በመሰለበት ማመለክ ይችላል። በመሰለበት እና እኛ እኮ በድናችንም መከሩት፣ አስተምሩት፣ ወደ እስላም እንዲመጣ አድርጉት ነው እንጂ ስደቡት፣ አስገድዱት፣ ደብድቡት፣ ግደሉት የሚል እራሱ እንትን የለንም ድን እስላም አያዘንም ማለት ነው እና ስለዚህ አንድ ሰው በመሰለበት ማመለክ ይችላል በመሰለበት እና ታይ ዘንገደል አንግባ፣ አንጣላ ለምን እኛ ሌላው ሌላውን ዘልቀነዋልና ደግሞ መለሰን በሃይማኖት እየተዋጨቅን አንጨራረስ። ይሄ ይሄ ይቅርብን። እትማማሽነን፣ ወንድማማሽነን አብረን በልተን አብረን ጠጥተን እየኖርን ነው። አጎታለን፣ አክስታለን ክርስቲያን። እኔ አንድ ጊዜ ውጭ ሆኜ እንደዚህ በሃይማኖት ተነሳ የሆነ ነገር ስንሰዳደቡ እኔም መካከል ገባሁ። የሆነ ነገር ፖሰት ኩስፖሰት ስንት ጓደኞቼ ጋ ነው የተቀያየምኩት በዛ ሰዓት ማለት ነው። እና እንደዚህ እንደዚያ ነገር በጣም ያስጠላል ማለት ነው፣ በሃይማኖት የተነሳ ንስተዳደብ። እና እስኪ እንሻላህ። አሁንም የኛም ቪዲዮ ይሄ አስቤዛ ምናምን እየገዛዛን ነው፣ አልባሳትም እየገዛ ነው፣ ባልትና እያዘጋጀን ነው። እኛ እንግዲህ አልሐምድላህ ረብ ለዓለሚን ስራ ላይ ነን። አሁንም ደግሞ ማዘዝ የፈለጋችሁ በዛ ቁጥር እየገባችሁ በቁጥራችን እዘዙ እናደርሳለን ማለት ነው። እንግዲህ እንሻአላ ስ ደግሞ ፍጡር ላይ ሰብሰብ ብለን ፍጡር ላይ እንገናኛለን። እንሻአላ እስኪ ነገ ከተመቸን ፍጡር ላይ እንገናኛለን። ሰላማችሁ ብዙ ትረት ይበልልን። ወሰላም አለይኩም። አስቤዛ ማዘዝ ለምትፈልጉ በዚህ ቁጥር እየገባችሁ ዋሳፕ ደግሞ ማግኘት ትችላላችሁ። ያው እንግዲህ ደግሞ ፖስተት ሰዓት የለንም። በነገራችን ላይ አሁን አስፔዛ የት ያደረስን ነው ያለ ነው፣ አንፖስትም ምክንያቱም ሰዓት የለም። አንድ ሰዓት አራሱ ሰዓት ብንኖር በዛ ሰዓት ለቤተሰቦቻቸው ነው የምናደርሰው። ምክንያቱም እየመሸ ነው። ዛሬ ሌላ ቀን ነው፣ ነገም ሌላ ቀን ነው። ዛሬ አሁን አንድ ሳናውቀው አስራ አምስት ቀን ሞላን ማለት ነው ጾሙ እና ማለት አጋመስ ነው ማለት ነው። እና ቢያንስ አሁን በርበሬ ይዘጋጅልኝ በርበሬና ሽሮ ቢያንስ ይዘጋጅልኝ ካላችሁ ስድስት ቀን ሰባት ቀን ሊፈጅ ይችላል ማለት ሳምንት ሊፈጅ ይችላል እና ቢያንስ አሁን ደግሞ ትንስ የምህር ሰዓት ነው። ትንስ ዝናብ አለ፣ ዳመና ነገር አለ። ፀሐይ እየተጠበቀ ነው እና ያ ያ ስለተጨመረ ትንስ ሰዓት ሊፈጅ ይችላል እንጂ ያስ ቢዛው ምናምን ይሄ የሚገዛዛው ነገር ምንም የሚያቆይ ነገር አይደለም። ወረቀም ውስጥ የሚደረስ ነገር ነው እና በያላችሁበት ሰላማችሁ ይብዛ።